እንዲህ! እንደ ዛሬ በዳንኪራ ምሽግ የማለለ ልቤ ደቆ ሳይሰባበር ጥንቱን ከአምላኬ ቤት በሚጣፍጥ ፍቅር አገለግል ነበር። ጠብቄ ያኖርኩት ድንገት ቢደረመስ ተስፋ ሰገነቴ መለመን መጠበቅ መጥናት ቢጨርሰው ሰላላ ጉልበቴ ጌታዬን በድፍረት ጊዜ ሰፈርኩለት ህመሜን አስልቼ የዘገየለታ አነሳዋት ጌጤን ነጠላዬን ትቼ ወዴት እንደ ሸሸ ከማን እንደ ሸሸ ባያውቅም ጠንቅቆ መዘርጋት ያመመው ተስፋ ቢስ መዳፌ ጨበጠ ብርጭቆ ለዘገየ መልሴ የህመሜ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣ አልተከተለኝም። የመኖር አቅሜን ዳንኪራ ስር ጥዬ የምለማመነው በትላንቴ ችሎት ከገዛ ራሴ ጋር እንዳልሞገት ነው። ነፍሴ ተይ ነፍሴ ተይ ካጀብል ደማመቅ እንዲህ ነበርሽ እኮ ብለሽ አትሞግቺኝ። አታላይ ስጋዬ ውበት ሲያደላድል እረስቶሻል አንቺን። ሀቅ የተነፈገ የጥያቄሽ ቁስል ቢጠዘጥዘኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። ለቅዳሴው ጸሎ ዘውትር እንዳልተጋ በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ ማኑኤል በሃይማኖት ልጽና።